እ ታዛ ነው እየሰማች ያላችሁት። ያው ስለ ፍቅር ቀጠሮ ስለ ዴቲንግ እና ምን ያክል ውድ እየሆነ እንደመጣ? በሚገርምሽ ሁኔታ አሁን ሌላው ዓለም ላይ ስለ ፍቅር ቀጠሮ በጣም ነው እንደ ፋይናንስ ጉዳይ አድርገው ነው የሚያወሩት። እና የተመለከትኩት ነገር ለምሳሌ ታይም መጽሔትን እየተመለከትኩ ነበረ አርባ በመቶ ከአስር አመት በፊት የነበሩ ጥንዶች የፍቅር ግንኙነታቸውን ሊጀምሩ ሲሉ አካባቢ ያወጧቸው ወጪዎችን በልጦ ተገኝቷል። ይሄኛው ዘመን ያው እነሱ ደግሞ በዶላር ነው በዶላር አስቢሁ፣ ምን ሊሆን እንደሚችልኛ ሀገር ደግሞ አርባ በመቶ ብቻ ሳይሆን ሌላም ይሆናል ብዬ አስባለሁ። ቢዝነስ ኢንሳይደር ደግሞ ምን ይላል? ለምሳሌ ብዙዎቹ የሰለጠኑ የሚባሉ ሀገራት ላይ ሪፖርትም ስለሚደረግ በሲስተም የጄንዚ የሚባለው ትውልድ ወይም አሁን ያለው አዲሱ ትውልድ የተለያዩ አክቲቪቲዎችን ፍቅርን ለማሞቂያ ወይም ወደ ፍቅር ለመግቢያ መንገድ አድርጎ ስለሚጠቀምባቸው ይገዛቸዋል። አክቲቪቲዎች ወይም ገንዘብ ያወጣል። ገንዘብ እንዲያወጣ የሚገደደው ግን በዚህ እድሜው ሳይሰራ ነው ሳይሰራ ውጭ ይጠየቃል ማለት ነው። እና ሁለቱን ተቃራኒ ነገሮች ማሰብ ነው። ከዚ ውጪ ለግላቸውም ያወጡት አክቲቪቲ የሚሏቸው ወይም የተለያዩ ተግባራት ላይ ጥሩ ጊዜ አሳልፎ ይሆነኛል አይሆነኝም የሚለውን ለመደምደም እኮ ነው። እነኛ ነገሮች ውስጥ አሳልፈው በሁለቱ ሰዎች ብቻ አያልቅም። የግሩፕ አክቲቪቲ ውስጥ የመግባት ደግሞ አካሄዶች መጥተዋል ማለት ነው። ለምሳሌ ሶሻል ሰርክል ወይም ደግሞ በማህበረሰብ መከበብ፣ ይሄ በጓደኞቻቸው፣ በቤተሰቦቻቸው፣ በክላስ ልጆቻቸው ሊሆን ይችላል። ከነሱ ውጪ በጣም ብዙ ሰዎች ኃላፊነታቸው ይሆናሉ ማለት ነው። እያዋጣን እንክፈል። ሌላ አይችልም። አንዱ ወንድ የሀያ አምስት አመት ልጅ ወይም የሀያ አራት አመት ልጅ በዙሪያዋ ላሉ ሴቶች እሷም በተመሳሳይ ስለዚህ ዛሬ አክስቶች ልጆች ጋር ጆይን እናደርጋለን፣ ዛሬ ምናምን የሚሉ ነገሮች ይመጣሉ ማለት ነው። እና ወደ ፍቅር ግንኙነቱ ለመግባት ገና ወይም ከዚህ ሰው ጋር እቀጥላለሁ ከዚህ ሴት ጋር እቀጥላለሁ ለሚለው በጣም ብዙ ነገር አውጥተው ገና ግንኙነት ውስጥ ደግሞ ከገቡ በኋላ አስቢ ወደ ትዳር እስከሚለው ድረስ እስኪመጡ ድረስ ሊያወጡ የሚችሉትን ነገር እና ቀስ እያለ ባህሪ ለውጥ ና ይሄ በህይወት ውስጥ ያሉ ምዕራፎች ሪሌሽንሽፑ ግንኙነቱ ካልተሳካ ብዙ ጊዜ የስሜት ኪሳራው ነው እኮ የሚታየው እንጂ የገንዘብ ኪሳራ ይቆጣልታይም። በነገራችን ላይ ኮስቲ ነው ወይም ኤክስፔንሲቭ ነው ስንል በገንዘብ ብቻ ሳይሆን የስሜቱንም እናየዋለን። በስሜትም ያለውን ፈሰስ የሚደረግባቸው ብዙ ነገሮች አሉ ስሜትም ኢንቨስትመንት ስለሆነ አሳስሮ እኮ ነው ቁጭ የሚያደርግ። አምራች ኮንሽ እንዳታመርጪ ወደ ስራ መሄድ ከነበረብሽ ወደ ስራ እንዳትሄጂ ሻጭ ኮንሽ እንዳሻጪ ያደርጋል። አእምሮሽንም ሀይሉን ይበለዋል። ስለዚህ እንዴት ከገንዘብ ጋር ይገናኝም? በቀጥታም፣ ተዘዋዋሪ ይገናኛል። ና ለዛ ነው አሁን የዴቲንግ ሳይቶች አሁን አለም ላይ ያሉ አንዳንዶቹ ቶሎ ወደ ትዳር መግባት የምትችሉባቸው ናቸው ብለው ኦፈር ያደርጋሉ። ለምሳሌ እንዳትቆዩ ትዳር ነው የምፈልገው፣ ትዳር ነው የሚለውን ያሰምሩበታል። አብሮ ላይፍታይም ኮሚትመንት ያላት ሴት ነው ያለውን ወንድ ነው ይላሉ። በቃ ወደ ገደሉ እኔ አሁን ያሰውየ ቀደም ጊዜ ነው ብሎ የነበረው እኮ ዴቲንግም የፍቅር ቀጠሮ ወደዛ እየሄድ ነው አይደል? በቃ ከተዋወቅሽ ቀጥሎ ወደ ትዳር ነው የሚያመራው የሚል ነው እንጂ ረጅም ጊዜ ስለማስቆጠር አይታሰብም። አንድ ወንድ አንድ ሴት ጋር ሲሄድ ሊያገባ ትፈልገው ነው እንጂ የሆነ ጊዜ ላይ ከእሷ ጋር ዘና ለማለት አደለም። መረጃዎች ከሌሎች ሰዎች ያልቃሉ፣ ከቤተሰብ፣ ከዘመድ፣ ከጎረቤት፣ ከጓደኛ ከተሜው ሰው እንዲህ አይነት ሰው ነው እንዲ አይነት ሴት ናት የሚለውን ይወስዳሉ። አሁን በራሳችን መንገድ ፈልፍለን እናገኘው የሚል ነገር ስላለንም ጭምር ነው። እሱ ተፈልፍሎ እስኪገኝ ድረስ ብዙ መንገድ እንሄዳለን። ከውጭ ጋር የሚገናኘው ዋና ዋናው ነገር ቅድም እንዳልነው የኑሮ ውጪ በጣም ከፍ እያለ የመጣ ነው አለማችን ላይ እኛ ጋ ብቻ አይደለም። ግን ደግሞ እነሱ ሰርተው ትላልቅ ገቢ ያገኘን ብለው በአማካይ ጥሩ ኑሮ የሚኖሩ የሰለጠኑ ሀገራት ዜጎች ይህን ካሉ እኛ ደግሞ ምን ልንል እንደምንችል ማሰብ ነው። እያንዳንዱ መገናኘት ወጪ ይዞ ይመጣል፣ በነጻ አይደለም። ጥንዶች ይሄን መታገስ እየከበዳቸው ነው። ቅድም ላለው ነገር ማለት ነው። ወይ ቶሎ ወደ ትዳር መግባት ነው፣ ካልሆነ ደግሞ መለያየት ነው። በቃ አቁም ያለው አቁም ነው። መልካም እድል፣ መልካም እድል የሚል አይነት ትሬንድ የለም። አሁን አለ። አንደኛ የመዝናኛ አማራጭ ወጪዎች ናቸው። ለኢንተርቴንመንት ቅድም ያልነው ሲኒማው፣ ምግቡ፣ ማኪያቶ። እንበልና ለአንድ ቀን ነው የተገናኙት እነኚህ ሰዎች ብንል አንድ ቀን ሙሉ ምን እያረጉ ነው ወክ ሲያራኩ አንድ ቀን ሙሉ ሊያልፍ ይችላል። ወይም ቁጭ ብለን እስቲ ወደ ወዳችንን እናወራ ለማለትም ባይርባት እንኳን ርቦኛል፣ ባንድ ብርጭቆ ባንድ ብርጭቆ ጁስ በስትሮ ይጠጣሉ። አይተሻታቂም አፍላ ፍቅር ላይ ያሉ አንድ ብርጭቆ ውስጥ ሁለት ስትሮ ገብቶ ለሁለት ይጠጣሉ። እንደውም ሁለት ስትሮ ጥሩ ነው፣ እየተቀባበሉሉ አይተነ ቪዲዮ ላይ ከሩቅ ተቀርጸው እሺ፣ ሌላኛው አሁን እንግዲህ ዝም ብሎ ስናስበው ማኪያቶን በየቀኑ ወይም በየሳምንቱ ወይም ጥሩ የሆነ ለፍቅር ወሬ የሚያመች ቦታ መርጠን ነው የምንጠጣው ብንል ከነመስተንግዶ መስተንግዶ ከነ ቦታው ሊያወጣ የሚችለውን ወጪ ማሰብ ነው። ሁላችንም እዚህ ውስጥ የኖርን ስላለን፣ ሌላው የትራንስፖርት ወጪ ነው። ሁሌም አንዱ ከአንዱ ጋር ለመገናኘት ጉዞ አለበት። ስለዚህ አብሮት ወጪ ያለ ማለት ነው። እሷ ወደ እሱ አካባቢ ትመጣለች፣ ወይም እሱ ወደ እሷ ጋር ይሄዳል፣ ወይም አማካይ ቦታ ለመገናኘት ጉዞ ይደረጋል። ሽኝትም ይደረጋል። ሽኝትም ይደረጋል እንጂ ድሮ ላዳ ነበረች ወይም በጉ ነው እንጂ የሚደርሰው ውስጥ ለውስጥ አይ እንደው ትንሽ ምቾቷ ላስጠብቅላት ካለ ሲመለስ እኮ እንደውም አንድ ቀልድ አስታውስ ነበረ የሆኑ ኮሜዲያኖች የሰሩት እነ ደረጃ እናቴ የሆኑ እርግጠኛ አይደለሁም የሸኛት እጁን ኪስ ውስጥ ከቶ ዘብነን ንብለን አቅፏት ልክ አጥራቸው በር ላይ ቻው ይሄኔ ፍቅር ካለ በኋላ ይ የሮጠ ነው የሚወጣው ከዛ መንደር ማለት ነው መጀመሪያ ያው ኩራት አለ የወንድነት መጀነን አለ ምንም ነገር ይምጣ መሽቶ እስኪነጋ ከአንቺ ጋር ነኝ አይነት ስሜት ነው በኋላ ግን ሲያየው መሽቷል። ለካ ወንበዴዎችም ሊይዙት ይችላሉ። ስለዚህ እግሬ አውጪኝ ብሎ ነው ቤቱ የሚደርሰው ማለት ነው። ሁሉ ችለው ነው እንግዲህ። ሌላኛው ስጦታ ነው ቀንንና ሁኔቶችን አስመልክቶ አሁን ያለው ትውልድ ግዴታ ወደ መሆን ያመጣቸው ነገሮች አሉ። አኒቨርሳሪ ይባላል። የተዋወቅንበት ቀን ይባላል። ልደት ቀን ይባላል። በዓላቱ በሽ ነው። በዓላቱ ራሱ እኮ ይከፋፈላል። በቃ ዋዜማዊ ለትውለት እየተባለ ሴሌብሬሽኖች ቅድም ያልናቸው አኒቨርሰሪዎች ማ በሽ ናቸው። የተገናኘንበት የተያየንበት አራተኛ ወራችን ዘጠነኛ ወራችን እየተባባሉ በቃ ይሄ ከአይምሮ በላይ የሆነ ሌሎች ሰዎች በብዛት እያደረጉት ስላሳዩ እኛ ለምንድን ነው እዛ ቡድን ውስጥ ማንገባው የሚያስብል ጥሪ ያለብን በቃ መድረኩን መቋቋም ካልቻልም በስተቀር ማለት ነው። ማህበራዊ ህይወትን በተመለከተ ቅድም ያለው ይሄ ሶሻል ሰርክል ደግሞ እነሱ ለራሳቸው ከሚያወጡት ነገር በላይ ኃላፊነት እንዲሰማቸው ያደርጋል። ከእሷ ጓደኞች ጋር ትውውቅ ይኖራል፣ ከእሱ ጓደኞች ጋር፣ ከእሷ ቤተሰቦች ጋር፣ ከእሱ ቤተሰቦች ጋር፣ ከእነሱ ውጪ ካሉ ሌሎች ሰዎች ጋር መገናኘት። መገናኘት ውስጡ ምን አለበት? መገባበዝ አለበት፣ ቦታ መምረጥ አለበት፣ ሌሎች ወጪ የሚያስወጡ ሁነቶች አሉበት። ሌላው ደግሞ አሁን ትዳር ውስጥ ሲሆን ነው አይደል? ይሄ ፎርማሉ ጥሪ ጉዞ ምናምን የሚባሉት ነገሮች የሚኖሩት አሁን አሉ፣ ችግር የለባቸውም። ፍቅረኛ ማቾች ይጠራራሉ፣ የሆኑ ሁነቶች ላይ አንዱ ደጋሽ ይሆናል። ምናልባት ቤተሰብ አያቅም፣ ወይም ሌላው መደበኛ ህይወት የሚኖረው ሰው ዙሪያቸው አያቅም። እነሱ ግን ውጪ ድግስም አለባቸው፣ ጥሪም አለባቸው፣ ይጠራራሉ። ከሌና ከሌ ጠርታናለች፣ ከሌትና ከሌ ጠርቶናል። ልክ የሰርግ ተጠርተናል ብለን ባለስዳሮች እንደምንሄደው የከሌ ልደት ነው የከሌ እንትን ነው እየተባለ ኑሮ ከባድ ነው። አንዱ ባንዱ ላይ ጥገኝነት ስሜት ይጀምራል ይሄ ዴቲንግ ስሜቱ አካባቢ ለምንድን ነው ይሄ ገንዘብ እንዲሰጠኝ የሚል ሀሳብ ይኖራታል ዝግጁነት ይኖራታል መወደዷን እንክብካቤ ማግኘቷን ማረጋገጥ የምትፈልግበት አፍላ ነገር ነው እሱም ደግሞ ወጪ ብታግዘኝ እስቲ ምን አይነት ሴት ናት የሚለውን መገምገም ይፈልጋል ግን አይነጋገሩም በውስጣቸው ነው ያለው ስለዚህ ዝግጁነት ይኖራል ውስጣቸው ማለት ነው ምን አይነት ዝግጁነት ድንገት የሆነ ነገር አንጣ ብትለኝ እሰጣለሁ ትራንስፈር እኮ ያደርጋሉ ተብሎ አይደል ቤቢዬ ብላ ገና ብትል እሱም ቢብሎኝ እኮ ምንድን ነው ስልኬ ብሎ ቢል የትን ያለኸው፣ ልምጣ ላቀብል ልትል ትችላለች፣ ኢንካም ያላት ሴት ከሆነች። ስለዚህ ለራሳችን ብቻ ሳይሆን የሌላውን ሰው ፍላጎት ለማሟላት ዝግጁ እንሆን የሚል ያልተገባ ጭንቀት አለባቸው፣ ለማስደሰት ለማስደሰት። ሌላው የኑሮ ዘይቤ ለውጥ ይኖራቸዋል። ከዚህ ወቅት ላይ ዴቲንግ ታይም ላይ በፍቅር ግንኙነት ሂደት ራስን መጠበቅ አለ፣ ተሽሎ መገኘት አለ፣ መማለል ልብስ መግዛት ያስፈልጋል፣ ጸጉር መሰራት፣ ብቻ የውበት ሳሎኖችን በደንብ መጎብኘት፣ እነኚህ ልምምዶችንም እናደርጋለን። እንደው ኬርለስ አይነት ሰዎች ነበሩ ይባል፣ እነኚህ ሰዎች እንኳን አፍላው ጊዜ ላይ ጥንቅቄ ማለት ነገራቸው ላይ አይደራደሩም። ለምሳሌ እሷ ጸጉሯን በደንብ ትንከባከባለች አንዳንድ ሜካፖችን በቃ ለዚሁ ግንኙነት ወይም ነገሩ እንዲሰምር በሚል ልትጠቀም ትችላለች። በመደበኛው ሕይወቷ ማ ትጠቀም ብትሆን እንኳን ጥሩ መልበስ ትፈልጋለች። እሱም መልበስ ይፈልጋል። እሱ የእሷን ፍላጎት ማሟላት የሚፈልግ አይነት ወንድ ለመሆንም የበለጠ ጥረት ማድረግ ይጀምራል። በዚህ መልኩ ጥረቱን እንድታውቅለት ስለሚፈልግ የሚታይ ነገር ያደርጋል። ወጪ ያለበት ያ ነገር ጫማ ቶሎቶሎ ሊያስጠርግ ይችላል። ሸሚዝ ሊለዋውጥ ይችላል። ጥሩ ካፌ ወይም ሬስቶራንት መራጭ መሆኑን ማሳየት ይፈልጋል። እነኚህ ሁሉ ነገሮች የኑሮ ዘይቤ ወይም ላይፍ ስታይል ለውጦች ናቸው። ሌላኛው ኢሞሽናል ኢንቨስትመንት ያል ነው። በስሜት ምን ነገሮች ፈሰስ ይደረጋሉ? ብዙ ስሜት ፈሰስ ይደረጋል። በአጭር ጊዜ ውስጥ ነው። የስሜት ሀብት በብዙ ሲፈስ የአእምሮ ኃይልም አብሮ ፈሰስ ይደረጋል። ለዛ ነው በጥሩ መንገድ ከተቋጨ ወደ ጥሩ ነገር ይወስዳል። በመጥፎ ከሆነ እንግዲህ ምን ሊሆን እንደሚችል ማሰብ ነው። ከትንሿ ነገር ብንጀምር ደወለ አልደወለ፣ ቴክስት አረገ አላደረገ የምትለዋ ነገር ይዛ የምትመጣው ነገር አለች። መጣች አልመጣችም በምላስ ደመመው በምላስ ፈንጥዛት የሚሉ ስሜቶች ቶሎ ቶሎ ተቀያያሪ ማንነት እንዲኖረን ያደርጋል። የስሜት ኢንቨስትመንት ሲኖረን ጫናና ውጥረት ውስጡ ይኖራል። ለምሳሌ ለገንዘብ ወይም ደግሞ ወጪ ብዙ አይገደንም፣ ስለዚህ ያልተገደበ ወጪ። ለዛ ለወደድ ነው፣ ሰው በስሜት ጥሩ እስካደረገልን ድረስ እንፈጽማለን። ተበድረንም ቢሆን ተለቅተንም ቢሆን ምን ችግር አለው? የግንኙነት ችግሮች ሲገጥሙ ጸብ ቢፈጠር አልተግባባንም ብንል አይምሮና ሰውነት እነዚህን ስሜቶች ይሸከማሉ። ከማንም ሰው በላይ ታማሚ እንሆናለን። ከማንም ሰው ምናልባት ስራ ቦታ ላይ ካለቃው ጋር ከባድ ጸብ የተጣላ ሰው እንደዛ ላይ ከብደው ይችላል። ከእሷ ጋር ሲጣላ የሚሰጠው ምላሽ ውጥረትና ጭንቀቱ ጫናው የፈጠረበት ነገር ሌላው ጊዜን መስዋዕት ማድረግ ወይም የታይም ኢንቨስትመንት ነው። ያንን ጊዜ ለሌላ ነገር ማድረግ እየቻሉ ነው አይደል? ለግንኙነቱ ጊዜ የሚሰጡት ይቀጣጠራሉ፣ ያወራሉ፣ ጉዞ ያደርጋሉ፣ የሚፈልጉትን ነገር ሲያደርጉ ጊዜ እዛ ጋር ፈሰስ ይደረጋል። በየቀኑ ሊሆን ይችላል፣ በየሳምንቱ መጨረሻ ሊሆን ይችላል፣ በስልክና በሶሻል ሚዲያ ብዙ ቻት ማድረግ ሊሆን ይችላል። ጊዜ ያለበት ራሱ ቻቱ ገንዘብ ነው። ማንነትን የማጣቱ ዋጋም ይከፈልበታል። ማንነትን ማጣት በጥሩም በመጥፎም ሊሆን ይችላል። በግንኙነቱ ምክንያት የተቀየሩ ማንነቶች ይኖራሉ። ይሄን ራሳችን ታማኝ ሆነን ስንመልስ የምናገኘው ነው። ለምሳሌ ደፋር፣ ተናጋሪ፣ ትግስት የሌለው ሰው ተለማማጭቱት ትግስተኛ ሆኖ ራሱን ሊያገኘው ይችላል። ማንነቱ ተለውጦ ድንገት እንደው ቆፍጠን ያልኩ ሴት ነኝ ያለች ሴት ከሆነች አኩራፊ፣ ናፋቂ፣ ቁጡ፣ ድብርታ ሆና ሊሆን ይችላል። እነኚህን የማንነት ለውጦች ሊያዩ ይችላሉ ለማ ብለው ለዚህ ቻፍ ላይ የፍቅር ጊዜ ብለው ወደፊት ጥሩ ህይወት እንኖራለን በሚል ነው። እንግዲህ እስኪ ለማመዱ ና እስኪ ወስኑ ድረስ ያለው ነው። የማህበረሰብ ግብረ መልስን በተመለከተም ዋጋ ተከፍሎበታል። በእኛ ግንኙነት ሌሎች ሰዎች ምን አሉ? በዛ ሰው ታምተን ሊሆን ይችላል፣ በዛ ሰው ወይም ኮርተን ሊሆን ይችላል። ኮርተን ለምሳሌ አብረን ባይቀጥል ያ ሰው ታምተን በቃ እንቀጥላለን ያለን ሰዎች ብንሆንስ ውሳኔ ያለበት አይደል? በዛች ሴት ታምቷል፣ በዛች ሴት ኮርቷል ሐሜት ጎርፏል። ፍርድ ተሰጥቷል። ለምሳሌ እንደው ብታቆም ነው የሚሻል ከዚህ ሴት ጋር አትሆንም ተብሎ ሊሆን ይችላል። በፍጹም አታቆምን ነኝ አቀው ብሎ ቀጥሎ ሊሆን ይችላል። ተይው ይሄ ሰው አይሆንሽም ተብላ፣ አሳያችኋለሁ ፍቅር ምን ማለት እንደሆነ ብላ ከሱ ጋር ተጣብቃ ያለች ሴት ልትሆን ትችላለች። ስለዚህ የማህበረሰቡን ፍርድ የተቋቋመ ማንነት ነበራቸው። የህይወት ግባቸው ለዛ ግንኙነት ብለው የቀያየሩ ወይም ያቆሙም ይኖራሉ። ዴቲንጉ አካባቢ ለምሳሌ ተምሬ ነው የሚያልፍልኝ። ዲግሪን ጨረስኩ፣ ማስተር ሴጋ ነኝ፣ ፒችዲን ወዲያው መዘገባለሁ ያለ ሰው ፒችዲ ቢቀርስ ቆይ ሊል ይችላል። ውጭ አገር እድል አግኝቻለሁ ሄጄ የሰርቼ ቢዝነስ ጠጡፌ ያለች ሴት ብትሆን ቆይ ትላለች። ቢዝነስ ሊጀምሩ ብለው ብዙ ምሳሌ፣ አንዳንድ እኮ ጥሩ እድሎች ህይወታቸው ውስጥ መጥቶ እምቢ ሲሉ፣ አይ ወይ ፍቅር ቢይዛት ነው እንጂ ወይ ፍቅር ይዞት ሰው ሊኖር ነው እንጂ ይባላል ማለት ትልቅ ነገር የሚጠበቅበትና ትልቅ ግብ ተደርጎ ስንት መስዋዕትነት የከፈለበትን ነገር ዝም ብሎ ሰው ካንሰል ሊያደረገ ይችላል። እና ፍቅር ምን ያክል ግን አሸናፊና ኃያል እንደሆነ ታያለሽ እዚህ ላይ ውሳኔሽን፣ የህይወት ግብ ውሳኔሽን ሁሉ ያስቀይርሻል። እና ይህ አንዱ ደግሞ ዋጋ ነው ወይም ውድ ነው። ለእውነተኛ ነገር ነው ችግር የለውም። ግን ይሄ የዴቲንግ ነገር ያልተረጋገጠ ስላልሆነ ፌልአንዶርን ያቆሙት በቃ ስቢያ የህይወት ግብሽን እኮ አሰናከልሽ። ይቅርታም ላይል ይችላል። ቢልም ምን ታመጃለሽ? በቃ ምትወጩ የምትጋፈጩ ነገር ነው። ለዛ ነው አሁን ያልናቸው ነገሮች፣ ሌሎችም አሉ፣ እንደ ዋና ዋናዎች ስለመረጥን ነው። ዋጋው፣ ኢንቨስት ያደረግነው ነገር፣ ከኛ ተጠይቀን የሰጠነው ነገር ብዙ ይሆናል ለዚህ ግንኙነት። እሺ ይሄ ግንኙነት ቢሳካ ባይሳካ ብለን ስንል ደግሞ የተባለው ሰዎች አስር የሞክረው ላይሳካላቸው ይችላል። አንድ የሞክረው ሊሆን ይችላል ደግሞ ሄደት መጣ የሚሉ ሰዎች ይኖራሉ። በፍጹም አይኑን ላይም ይሄ ፍቅር ቀጠሮን ብለው ደግሞ ስራቸው ላይ አንገታቸውን አቀርቅረው ያሉ ሰዎች አሉ። ጊዜ የተረፈውና ገንዘብ የተረፈው ሰው ያርግ ብለው እኮ እስከ መወሰን የሚደርሱ ሰዎች አሉ። እኔ አንዱን ኑሮዬን እንኳን መኖር አልቻልኩም ለብቻ ብለው ደግሞ የሚጨነቁ ሰዎች አሉ። ለምን ብዙ ሰዎች የሚያደርጉትን ነገር ሲያዩ የእውነት ነገ ለፍቅር ዝግጁ በሆነ ራሱ እሱን ማውጣት እችላለሁ፣ ይህን ማድረግ እችላለሁ እንዲሆኗል ፍቅር ዋጋ ገንዘብም፣ በስሜትም በብዙ ነገር ነው ኢንቨስት የሚደረገው እና ከባድ ይሆናል። ለዛ ነው አሁን ቅድም ያለው ጊዜውን ማሳጠር ወይም ደግሞ በህይወታችሁ የመጨረሻውን ኮሚትመንት ወይም ደግሞ ቁርጠኝነት የምታሳዩበት ትዳር ውስጥ ቶሎ ግቡ የሚለውን ነገር እየመረጡ ያሉት በዚህ ምክንያት ነው። አለበለዛ ግን እነማ የበለጠ በዚህ ውድ የግንኙነት ሂደት ሰለባ ይሆናሉ። ሰለባ ስንል ብዙ ነገር ኢንቨስት አድርገው በውዱ ግንኙነት ውስጥ ግን የተጠበቀውን ፍሬ ያላገኙ አሁንም እየባከኑ ያሉ ሰዎችን ነው። ጥቂት ነገሮችን ተመልክቻለሁ እና ግንኙነቱ በጣም ተወዶባቸው እየባከኑ ኢንቨስት እያደረጉ ውጤቱን ሳያዩ አሁንም እየለፉ የሚኖሩ ቁጭ ብለው ኦዲት ያደረጉት ህይወታቸውን ብዙ ነገር መስራት የሚያስችላቸው ጊዜ፣ ጉልበት፣ ስሜት፣ ገንዘብ ያወጡ ሰዎች ናቸው። አሁንም ደግሞ ገና አላገኙ። አንደኛ የፍቅር ግንኙነቱ ገና ከመጀመሩ ሁ ነገር እኔ ነኝ የማደርገው ብለው ሁሉንም ነገር እነሱ የሚያደርጉ ሁሉም ነገር ላይ ሚናቸው ከፍ ያለ የላቀ ይሄ ለእውነተኛ የፍቅር ግንኙነት መነሳሳት የታዲያ ምንድን ነው የሚያስብል ጥያቄ ሊያስነሳ ይችላል። ግን እኛ የሆነው ደረጃ ድረስ ስንሄድ ያኛው አካል ደግሞ ትንሽ እንቅስቃሴ እንደሚያደርግ ማረጋገጥ ያለብን ጊዜ ነው። አለበለዛ ቀጠሮውንም፣ ግብዣውንም፣ ስጦታውንም፣ ቦታ መረጣውንም፣ ኢቨንት ማዘጋጀቱንም እዚህ ሁሉ ነገር ውስጥ ከመጣሽ አድራጊ ፈጣሪ አንቺ ነሽ የምትወኙ። ስለዚህ አድርጋ ታድርጋ የምንባል ሰዎች እንሆናለን። ያኔ ግንኙነቱ ባይሳካ ጊዜያችን ይቆጨናል፣ ገንዘባችን ይቆጨናል፣ ልፋታችን ይቆጨናል። ይሄ ከባድ ነው። ሁለተኛው ምልክቶችን ሲያዩ ከግንኙነቱ እንደ መውጣት ቆይ ዛሬ፣ ቆይ ነገ እያሉ ኢንቨስትመንቱን ትልቅ ያደርጉታል። ግን የተባለው የተፈለገው ነገር አልመጣም። እንደ ግንኙነቱ ደግሞ ከግንኙነት ወጥተው በፍጥነት ወደ ሌላ ግንኙነት ቶሎ ቶሎ የሚሄዱ ሰዎች ትንፋሽ ማይወስዱ ፋታ የለውም እ ገንዘቡ በስሜትም በገንዘቡ ፋታፋታ ሌናውን ይገባል በቃ አሁን ቆይ ከዛኛው መወስደው ትምህርት አለ ቆይ ላገግም ቆይ ያንን ብድር አልመለስኩም ቢያንስ ማለት ባለች እዚህ ጋር ደግሞ የሆነ ኢንቨስት አድርገሻል ቆይ ነገ ደግሞ ክሰዋለሁ ብለሽ ነገ የሆነው ጋር ትገኛለሽ ይሄ ብዙ ነው ሰለባነት ብለን ስንል ሌላኛው ይሄ ሳይድ ሪሌሽንሽፕ ወይም ደግሞ ምንድን ነው የምንለው ሌላ ደግሞ ጎን ለጎን ግንኙነት የመጀመር ሱስ ያለባቸው ሰዎች አሉ። እዚህ ጋ አንድ ፍቅረኛ አለች፣ እዚህ ጋ አንድ ፍቅረኛ አለ፣ ከዛ አንድ ሁለት ደግሞ ሀገሮች፣ ሌሎቹ ደግሞ ኦንላይን ላይ አሉ። ልክ እንደዛ አሁን የሚያትርፍ ሊመስለው ይችላል። ይሄ ሰው ብልጥ የሆነ ሊመስለው ይችላል። በጣም ውዱ ዓለም ውስጥ ያልተገባ ወጪ ያወጣ ያልተገባ የጊዜ የስሜት የገንዘብ ወይ ደግሞ ምናልባት አንዷ አይፈረደባት የሁሉንም ስፖንሰር የምታደርግ ካልሆነች በስተቀር ብዙ ከሰማናቸው ነገሮች ውስጥ ይሄ አንዱ ነው። ሌላው ጉራ ያለባቸው ሰዎች የፍቅር ግንኙነቱ እንደጀመረ ሰሞን ወይም ዴት የማድረግ ሂደት ውስጥ ገንዘብ የላቸውም፣ ያላቸው መስለው አሪፍ ሬስቶራንት ይቀጣጠራሉ። አሪፍ ነገር ለመጋበዝ ጥረት ያደርጋሉ። ገንዘብ የላቸውም፣ ገንዘብ ይዘው መታየት ይፈልጋሉ። ሕዝብ በታክሲ እየተጋፋ እነሱም ይሄው ነው እንቅስቃሴያቸው የነበረው፣ ግን በፍጹም በሜትር ታክሲ ነው የምሸኝሽ ይላሉ። እኔም በሜትር ታክሲ ነው የሚሄደው ሊሉ ይችላሉ። ድግግሞሹን እንግዲህ እናስበው የምናወጣውን ወጪ። የቤት ኪራይ የሚከፍሉት የለም። ስጦታና ድግስ ሰርፕራይዝ ያዘጋጃሉ። ሰለባ ናቸው ሌሎቹ እነሱ እርግጠኛ ያልሆኑበትን ግንኙነት ለሌሎች ቶሎ ቶሎ የሚያስተዋውቁ ሶሻል ሰርክላቸው ብዙ የሆኑ ሰዎችም ወጪያቸው ብዙ ነው። በቃ ለአጎቴ ላስተዋውቅሽ እዚህ ከተማ ወስጄ ደግሞ ለአክስቶቼ ልጆች ጓጉተዋል አዲስ ሰው ጋር አትገናኝም ወይ ብለው ከእነሱ ጋር ጥሩ እራት እናሳልፋለን። ሁሉም ጋር ግን እጃቸው ኪሳቸው ውስጥ የሚገባው እነሱ ናቸው፤ ምክንያቱም ጠሪ፣ አስተዋዋቂ፣ ጋባዥ ስለሚሆኑ። ሌሎቹ ምንም ሳይኖራቸው ለግዠሪ ህይወት የሚመኙ ለምሳሌ ጉዞ ይፈልጋሉ። የትም ቦታ ሄደው አያውቁም፣ ለዛም የሚሆን ነገር አላስቀመጡም። በየወሩ የመስክ ፎቶ ሊፈልጉ ይችላሉ፣ አልባሳት ግዢ ሊፈልጉ ይችላሉ። ልደት አክባሪ መሆን ምኞታቸው፣ ግንኙነቱ ይሰምራል አይሰምርም አይደለም። አኒቨርሰሪ ልደት ማክበር ሊሆን ይችላል። እነኚህ እንግዲህ ሰለባ ሊሆን ይችላሉ ነው። ዴቲንግ ግን ከብዙ ሰው ጋር እስቲ ልሞክረው ማለት ደግሞ እንደዚሁ ቅድም ካለው ነገር ጋር ይሄዳል ግን እስቲ ለምሳሌ ሰው እኮ መጨረሻ ላይ ያገባሁ የሚለው እኮ አብዛኛውን ነው፣ ሞከር ሞከር አድርገው እንደ እስቲ ቆይ ሊሉ ይችላሉ። በዌብሳይቱም በአካልም አንዳንድ ቦታ ራሳቸው ሄደው ሰዎችንም ጠይቀው አስተዋውቁን ብለው አይነቶቹን ያበዛሉ ማለት ነው። ከተለያዩ ሰዎች ጋር በአንድ ጊዜ ሙከራ ማድረግ፣ መጀመሪያ ለዴቲንግ የሚመርጧቸው ወይም ጠላ ጠይቆ የነበረ የዛሬው አገባ እንዴ የሚባሉ አይነቶች ማለት ነው። እሷ ናት የቀደመች፣ እኔ ነኝ የተከተልኩት። እሷን ያውቃት ነበር ከእሷ ጋር ሆኖ ነው እኔንም ጠይቆኛል ረ እኔንም ጠይቆኛል ይላሉ። ደግሞ ሴቶች ጋር ይሄ ያልሹ እዛም እዛም፣ በቃ ሁሉንም ልሞክር ብለው ፈጣን ናቸው። ግን ቢያንስ ይሻላል። የነሱ ብዙ ውጪ ያወጡ ብዙ ኢንቨስትመንት፣ የስሜትም የገንዘብ የማይኖረውም ግን ሞክረዋል ብዙ ቦታ። አዎ ሌሎቹ መጀመሪያ አሁን ለዴቲንግ ገና ሰው ስትመርጪ ራሱ መቼም አንድ ሁለትም ሶስት መሰረታዊ ነገርም አይተን ነው አይደል? ወንዱም ሴቷን ሴቷም ወንዱን። እነኚህ ሰለባ ይሆናሉ የተባሉት መጀመሪያውኑ ለዴቲንግ የሚመርጧቸው ወይም እስቲ ጠጋ ብዬ ልሞክር ልይ ያሉት ሰው በጥንቃቄ ያልመረጡ ናቸው። ለምሳሌ በቃ አንድ ወር፣ ሁለት ወር፣ ስድስት ወር ብዙ ነገር ባክነሻ ላይሆን ያ ያች ሴት በቃ ወይ ራስ ወዳድ ናቸው ወይም ገንዘብ ፈልገው የተጠጉ ናቸው። በቃ ይሄ ፍቅር ግንኙነቱን አስበው አይደለም የመጡት። የፍቅረኝነት ጊዜ የበለጠ ነፃ የምንሆንበት የምንደሰትበት ጊዜ ነው፣ ምን ለትዳር አስቸኮለን እያሉ ደሞ የሚቆዩም ሰለባ ናቸው። ለመታሰሩ ማን ደርስበታለ? ሮጥሮ ጠምበል እንጂ ሚል በመርህ ደረጃ ህይወታቸው ውስጥ አድርገው ደግሞ የሚኖረ አሉ። ኢንቨስት እንዳደረጉ ይኖራሉ ላይፍ ታይም ኮሚትመንቱ ግን ይሻል ነበረ። ሲደመር እኮ ትዳር ውስጥ ያለው ነገር ለጋራ የሚያደርጉት ነገር ያን ያክል አቢዩዝ የሚያደርጋቸው አይደለም። እሺ ያው ሲጠቃለል ምን ያክል የፍቅር ቀጠሮ ወይም ዴቲንግ በጣም ውድ እየሆነ እንደመጣ ኤክስፔንሲቭ እንደሆነ እንዲረዱት ነው። ከዛ ውጭ ግን ያው የህይወት ዘመን የሆነውን ጥምረት ትዳርን ቢያስቡት ወጪ መቆጠብ ና የተረጋጋ ህይወት መኖር ይቻላል። ለብዙ መንገድ ልጅ ያሳድግ ነው። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ ታዛ ታዛ ታዛ